ጤና ይስጥልኝ፣ እንዴት ዋላችኋል ተመልካቾች? ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። በ2018 የሲቢኤ ኢትዮጵያ ፕሪምየር ሊግ ትናንት በተደረጉ ጨዋታዎች ኢትዮጵያ ቡና፣ ፋሲል ከነማና ድሬዳዋ ተጋጣሚዎቻቸውን አሸነፉ። የሁለተኛው ሳምንት የሲቢ ኢትዮጵያ ፕሪምየር ሊግን ከነገሌ አርሲ ጋር የተጫወተው ኢትዮጵያ ቡና ሁለት ለአንድ ረትቷል። በአንደኛው ሳምንት በቅዱስ ጊዮርጊስ ተሸንፎ የነበረው ኢትዮጵያ ቡና ወደ አሸናፊነት የተመለሰበትን ውጤት ነው ያስመዘገበው። ሰባት ሰዓት ላይ በተደረገው ጨዋታ አቡበክር አዳሙና በፍቃዱ አለማየሁ ሁለቱን የማሸነፊያ ኳሶች ለኢትዮጵያ ቡና ከመረብ አሳርፈዋል። ገብረ መስቀል ዱባለ ደግሞ የነገሌ አርሲን ብቸኛ ኳስ ከመረብ ያሳረፉ ተጫዋች ነው። ሌላኛው በአዲስ አበባ ስታዲየም የተደረገው ጨዋታ አዳማ ከተማን ከሸገር ያገናኘ ሲሆን ግብስ አይቆ እንደሚፈጠርበት ተጠናቋል። ሸገር ከተማ በሊጉ የመጀመሪያ ነጥቡን ሲያሳካ በሊጉ ትልቅ እድል የነበረው አዳማ ግን በሁለት ተከታታይ ጨዋታዎች አቻ መውጣት ነው የቻለው። ሀዋሳ ዩኒቨርሲቲ ሜዳ ላይ በተደረገ ጨዋታ ወላይታ ድቻን የገጠመው ድሬዳዋ ከተማ በውድድር ዓመቱ የመጀመሪያውን ሶስት ነጥብ አሳክቷል። አቤል ነጋሽ የድሬዳዋን ብቸኛ ኳስ ከመረብ ያሳረፈው ተጫዋች ነው። ፋሲል ከነማ ወልዋሎ ዓዲግራት ዩኒቨርሲቲን በገጠመበት ጨዋታ ሁለት ለዜሮ ሲረታ፣ በረከት ግዛውና አቤኔዘር ዮሐንስ ደግሞ ለፋሲል ከነማ የአሸናፊነት ግቦችን አስቆጥረዋል። የኢትዮጵያ ሴቶች እግር ኳስ ቡድን የአፍሪካ ዋንጫ ማጣሪያ ጨዋታውን በሀገሩ እንደሚያደርግ ተገለጸ። ሉሲዎቹ ወደ ሴቶች አፍሪካ ዋንጫ ለማለፍ ከታንዛኒያ ጋር ጥቅምት 18 የሚያደርጉት ወሳኝ የመጨረሻ ጨዋታ በድሬዳዋ ኢንተርናሽናል ስታዲየም ይደረጋል ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን ጨዋታው ድሬዳዋ ስታዲየም ላይ እንዲከናወን የካፍ ስታዲየም ገምጋሚ ወደ ኢትዮጵያ በማምጣት እንዲገመገም ያደረገ ሲሆን ስታዲየሙ ካታጎሪ ሁለት ለሴቶች፣ ለካፍ ኢንተር ክለብ የማጣሪያ ዙር ጨዋታዎች ና ለወጣቶች ውድድር የሚያሟላ በመሆኑ ይህ ጨዋታ በድሬዳዋ እንዲከናወን ተፈቅዷል። በዚህም የኢትዮጵያና የታንዛኒያ ጨዋታ በድሬዳዋ ዓለም አቀፍ ስታዲየም የሚደረግ እንደሆነ ነው የኢትዮጵያ እግር ኳስ ፌዴሬሽን ያስታወቀው። የኢትዮጵያ ፕሪምየር ሊግ ወደ አዲስ አበባ ከመመለሱ በፊት በአወዳዳሪው አካል በኩል መሰራት የነበረባቸው የቤት ስራዎች ባለመጠናቀቃቸው ክለቦች ለዘርፈ ብዙ ችግሮች መጋለጣቸው ተገለጸ። የባህር ዳር ከተማ እግር ኳስ ክለብ አሰልጣኝ ደጋረ ጊግዛው እንዳለው ከሆነ በቀጣይ ችግሩ ሊቀረፍ ይገባል ብሏል። አሰልጣኙ ክለቦች በተለይም በልምምድ ሜዳ እጦት በእጅጉ እየተፈተኑ እንዳለ ለኢትዮጵያ ቴሌቪዥን ተናግሯል። ይበልጣል ሰውነት ተጨማሪ አዘጋጅተዋል። የ45 ዓመታት የምስረታ ታሪክ ያለው ክለብ ነው። ባህር ዳር ከነማ እግር ኳስ ክለብ በ2011 ዓ ምት በአሰልጣኝ ጳውሎስ ጌታቸው እየተመራ በታሪኩ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪምየር ሊግ ካደገ በኋላ በወጥነት እየተፎካከረ ይገኛል። በተለይም ባለፉት ሶስት ዓመታት ራሱን የዋንጫ ፉክክር ውስጥ አግኝቶ የነበረ ክለብ ነው። ባህር ዳር ከነማ በ2015 ዓ ምት ከቅዱስ ጊዮርጊስ ጋር እስከ መጨረሻው ድረስ ተፎካክሮ ሁለተኛ ደረጃን ይዞ ካጠናቀቀ በኋላ ባለፉት ሁለት ዓመታት ደግሞ የአራተኛና ሶስተኛነቱን ስፍራ አላስነካም። በዚህ ጊዜ በዋና አሰልጣኝ ደግ አረገ ይግዛው የሚመራው ቡድኑ በ2018 የሲቢ ኢትዮጵያ ፕሪምየር ሊግ ሀዲያ ሆሳዕናን ሶስት ለአንድ በመርታት መልካም ጅማሩን አድርጓል። ባህር ዳር ከነማ ዘንድሮስ እጅ ከምን እንደ አምናናታችን አምናው የቡድን ግንባታ ላይ ነው ወይስ የግንባታ ሂደቱን አጠናቆ ዋንጫውን አልሞ ይጫወታል? ኢቲቪ ስፖርት ለአሰልጣኝ ደግ አረገ ይግዛው ያቀረበው ጥያቄ ነው። ትልቁ ጥያቄ የሚሆነው እዚህ ላይ ነው። እኛ በየአመቱ ቡድን እያፈረስን ቡድን እየገነባን ነው እየሄድን ያለ ነው። አንድ ቡድን ክፍተቶችን እየሞላ ከአመት አመት እያሳደገ መሄድ ይገባዋል ብዬ አስባለሁ። ጠንካራና የማይነቃነቅ ቡድን ከመገንባት አኳያ እኛ የፋይናንስ ስርዓቱ ትልቅ ተግዳሮት የፈጠረብን ነው። በየአመቱ እንዳየው እንግዲህ ባለፈው ሁለት አመታት ህጉ ከወጣ ጊዜ ጀምሮ 2017 ወደ ዝውውር ስንገባ ዘጠኝ ልጆችን አጠን ነው አይደለም፣ ሌሎች ልጆችን አምጥተን ቲሙን ለማጠናከር፣ በናሽናል ቲም ደረጃ የሚጫወቱ አምስት ስድስት ልጆችን አጠን ወደ ውድድር የገባ ነው። ምክንያቱም የልጆችን ፍላጎት እኛ ማርካት ስላልቻልን፣ ከፋይናንስ ስርዓቱና ህጉ ጋር ተያይዞ ክለባችን ደንብና ስርዓቱ የወጣውን ህግ ተከትሎ ስለሚሰራ የእነሱን ፍላጎት ማሟላት ስላልቻልን ሌሎችን አምጥተን ከማጠናከር ይልቅ ያሉንም ልጆች ያጣንበት ሁኔታ ነው ያለው። ለፕሪሚየር ሊግ አክሲዮን ማህበሩ የፋይናንስ ህግ ተገዢ በመሆናችን በዚህ የዝውውር ገበያ ዘጠኝ ተጫዋቾች ለቀውብናል የሚሉት አሰልጣኙ ህጉ በሁሉም ክለቦች ዘንድ እኩል ተፈጻሚነት እንዲኖረው አሳስበዋል። ህግና ስርዓት መውጣቱ እንደ ሀገር ጠቃሚ ነው። ያን ህግና ስርዓት ግን ያወጡት አካሎች ክለቦቹ ኢምፕሊመንት ካላደረጉት ያ ነው ትልቁ ችግር። እያየን ያለንም ችግር ይሄ ነው የገጠመን። ህጉን ያወጡ ክለቦች እየተገበሩ አይደለም። በኩል ሜዳ አይደለም የምንመዘነው። በኩል ሜዳ አይደለም የምንወዳደረው ግን የምንመዘነው እኩል ነው ሁላችንም። ያ ነው መስተካከል ያለበት። አሰልጣኝ ደጋረገ ፕሪምየር ሊጉ ከስድስት ዓመታት በኋላ ወደ አዲስ አበባ መመለሱ እግር ኳሱን በእጅጉ ያነቃቀዋል ባይ ናቸው። ሆኖም ግን አወዳዳሪው አካል ሊጉን ወደ አዲስ አበባ ከመመለሱ በፊት መስራት የነበረበትን የዝግጅት ስራ እንዳላጠናቀቀ አስገንዝበዋል። ቡድናቸው በዙሪያው ያሉ ችግሮች እንዳሉ ሆኖ ዘንድሮም ለተሻለ ነገር እንደሚፎካከር አሰልጣኙ አክለው ተናግረዋል። ሌላ ቦታ ቢሆን የማይፈቀድበት ሁኔታ ነው ያለው። ምክንያቱም ፈታኝ ነው፣ እኛውን የልምድ ሜዳ በጣም ተቸግረን ያለነው ነው። ኢቢሲ ዚህ የንድል ተፈጥሮልን ይህን ማግኘታችን ለእኛ ትልቅ ፎይታ የሰጠን ነው። በራሳችን ጥረት የተገኘ እንትን ነው። ሌሎች ክለቦች ምን ያህል እየተሰቃዩ እንደሆነ እያየን ያለ ነው። ከፋይናንስ አኳያ እጅግ በጣም ፈታኝ ነው። ሆቴልም ስትል ልክ እንደዛው ነው። ሆኖም ግን ጨዋታው ደግሞ ሰባት ሰዓት ብራት መካሄዱ ደግሞ ከመብራት ጋር ምናምን የተያያዘ ነው። ያን ማሟላትና ለውድድሩ ዝግጁ ማድረግ ውድድሩን ያዘጋጀው አካል ኃላፊነት ነው ብዬ አስባለሁ። ትኩረት አልተደረገበትም በደንብ ሜዳውን ደግሞ ስትመለከት ደግሞ እንደ ሀገር በእውነት በጣም ትሚል ነው። የሀገርን ገጽታ የሚያበላሽ ነው። ምክንያቱም በመላው ዓለም ይሰራጫል። ጨዋታ የቡድኑ ሁለተኛ በል በረከት ጥጋቡ በበኩሉ በመክፈቻ ጨዋታ ሃዲያ ሆሳና ማሸነፋቸው ለሌላ ድል መነሳሳት እንደፈጠረላቸው ተናግሯል። ቡድናቸው በአብዛኛው ልምድ በሌላቸው ወጣት ተጫዋቾች እንደተዋቀረ በማስታወስ ከሌላ ክለብ ከተቀላቀሏቸው ተጫዋቾች ብዙ የሚማሩት እንዳለ አንስቷል። አማኑኤል በሊጉም በብሔራዊ ቡድንም በጣም ልምድ ያለው ተጫዋች ነው። በጣም ቀና ልጅ ነው። ልምዱን ለማካፈል በጣም ፍቃደኛ የሆነ ልጅ ነው። ቲማችን ላይ በመቀላቀሉ በጣም ትልቅ ጉልበት ይሆንናል። እሱ ብቻ ሳይሆን ሌሎችም አሉ። ሲኒር ቲማችን ላይ በወጣት ቢገነግባም ልምድ ያላቸው ተጫዋቾች አሉ። የውጭ ዜጋ ተጫዋቾችም መጥተዋል። እነሱም ጥሩ ጉልበት ይሆንናል ብለን እንጠብቃለን። ፕሪምየር ሊጉ ወደ አዲስ አበባ መመለሱና በደጋፊዎች ታጅበው መጫወታቸው ተቀዛቅዞ የነበረውን የፉክክር ግለት ይመልሰዋል ባይ ነው። ኬንያዊቷ የማራቶን አትሌት ሩት ቼፔንጌቲች የሶስት ዓመት እገዳ ተላለፈባት። አትሌቷ የአበረታች ቅመም በመጠቀሟ ቅጣት ቢተላለፍባትም የማራቶን የዓለም ክብረ ወሰኗን ጨምሮ ከመጋቢት 14 2025 በፊት ያስመዘገበቻቸው ውጤቶች ባሉበት ይቀጥላሉ ተብሏል። ዮሴፍ ሹምዬ ማራቶንን ከሁለት ሰዓት ከአስር በታች በመሮጥ በዓለም ብቸኛዋ ሴት አትሌት ነች። በ2019 የዱሃ ዓለም አትሌቲክስ ሻምፒዮናም ለሀገሯ የወርቅ ሜዳሊያን ማስመዝገቧ ይታወሳል። ኬንያዊቷ ውጤታማ የማራቶን አትሌት ሩት ቼፔንጌቲች ለሚቀጥሉት ሶስት ዓመታት በውድድር መድረኮች አንመለከታትም። አትሌቷ የአበረታች ቅመሞችን ሕግ ጥሰት መፈጸሟን ተከትሎም ቅጣቱ እንደተላለፈባትም ተገልጿል። በቺካጎ ማራቶን የ2021 እና የ2022 አሸናፊ የነበረችው ቼፔንጌቲች በ2024 ደግሞ በዛው መድረክ ሌላ አስደናቂ ታሪክን ማስመዝገቧ ይታወሳል። ርቀቱን ሁለት ሰዓት ከ9 ደቂቃ ከ56 ሰከንድ በማጠናቀቅ የውድድሩ አሸናፊ ስትሆን 42 ኪሎ ሜትሩን ከ2 ሰዓት ከ10 በታች በመጨረስ የመጀመሪያዋ ሴት የሆነችበትን ታሪክም ጽፋለች። በዚህም በኢትዮጵያዊቷ ትዕግስት አሰፋ ተይዞ የነበረውን የማራቶን ክብረ ወሰን መውሰዷ ይታወሳል። አሁን ታዲያ ይህች አትሌት ሃይድሮክሎሮቲያዛይድ የተሰኘ ንጥረ ነገርን መጠቀሟ መረጋገጡን ተከትሎ የሶስት ዓመት ቅጣት ተላልፎባታል። አትሌቷ ይህ ቅጣት ቢተላለፍባትም የ ዓለም ክብረ ወሰኗን ጨምሮ ንጥረ ነገሩ በሰውነቷ ውስጥ መገኘቱን ያረጋገጠው ናሙና ከተወሰደበት መጋቢት አስራ አራት ሁለት ሺህ አምስት በፊት ያስመዘገበቻቸው ውጤቶች እንደነበሩ ይቀጥላሉ ተብሏል። የአትሌቲክስ ኢንተግሪቲ ዩኒት በመጀመሪያ ያስተላለፈባት ቅጣት የአራት ዓመታት እንደነበርና አትሌቷ ጥፋተኝነቷን ማመኗን ተከትሎ ወደ ሶስት ዓመት ዝቅ እንደተደረገላትም ተመላክቷል። ሮት ቸፔንጌቲች በናሙናዋ ውስጥ አበረታች ንጥረ ነገር መገኘቱ እንደታወቀ በሰጠችው የመጀመሪያ ቃለም አንዳችም የፈጸምኩት ስህተት የለም የማብራራውም ጉዳይ አይኖርም ስትል ነበር የተደመጠችው። ነገር ግን በሐምሌ ወር ላይ ጊዜያዊ ገዳ ከተላለፈባት በኋላ መጀመሪያ የሰጠችውን ቃል በመቀየር በስህተት የቤት ሰራተኛዋን የሕመም መድኃኒት መውሰዷንና ይህንንም በመጀመሪያው ቃለ መጠይቋ ላይ ዘንግታው ሳትናገር መቅረቷን ገልጻለች። ሃይድሮክሎሮቲያዛይድ የተሰኘው ንጥረ ነገር በሰውነት ውስጥ ያለ አግባብ የተጠራቀመን ፈሳሽ በሽንት መልክ ለማስወገድ የሚያግዝ መድኃኒት ሲሆን የአትሌቲክስ ኢንቴግሪቲ ዩኒት አትሌቶች ባልተገባ መንገድ ሰውነታቸው ውስጥ ያሉ የተከለከሉ ንጥረ ነገሮችን ለማስወገድ ይጠቀሙበታል፣ በሚል ጥቅም ላይ እንዳይውል አግዶታል። ሩት ቼፕንጌቲችም መጋቢት አስረራት በሰጠችው የሽንት ናሙና በ1 ሚሊ ሊትር ከ20 ናኖግራም ያልበለጠ መሆን ሲኖርበት ከ3800 ናኖግራም በላይ ሃይድሮክሎሮቲያዛይድ በመገኘቱ ተጠያቂ ሆናለች። አትሌቷ ይህን ድርጊት የፈጸመችው በቸለተኝነት ወይንስ ሆን ብላ የሚለውን ለማረጋገጥም ስልኳ ላይ የተገኙትን ማስረጃዎች ጨምሮ በርካታ ማጣሪያዎችን እያደረገ እንደሚገኝ የዓለም አትሌቲክስ ኢንቴግሪቲ ዩኒት አሳውቋል። የሆነ ሆኖ አትሌ ሀገሪቷ ለሶስት ዓመታት መቀጣቷን ተከትሎም የ2007ቱን የቤጂንግ ዓለም ሻምፒዮና ጨምሮ በርካታ ታላላቅ ውድሮችም የሚያመልጧት ይሆናል። ከአበረታች ቅመሞች የህግ ጥሰት ጋር በተያዘም በርካታ ኬንያውያን በየጊዜው ቅጣት እየተላለፈባቸው ነው። የስምንት ዓመት ቅጣት የተላለፈባትን የቶኪዮ ማራቶን አሸናፊዋ ሳራ ቸፕቸርቸርን ጨምሮ ዊልሰን ኪፕሳንግ፣ ለአርነስ ቾሮኖ እንዲሁም ሪኖክስ ኪፕሩቶ በቅርብ ዓመታት ቅጣት ከተጣለባቸው አትሌቶች መካከል ናቸው። የኬንያ መንግስትም የአበረታች ቅመሞችን ለመከላከል በዓመት አምስት ሚሊዮን ዶላር በጀት መድቦ እየሰራ እንደሚገኝ ገልጿል። በዩሮፓ ሊግ የሶስተኛ ዙር ጨዋታዎች ኖቲንጋም ፎረስት ሲያሸንፍ አስቶን ቪላ በሆላንዱ ክለብ ጎሄድ ኤግልስ ተሸንፏል። በሜዳው ሲቲ ግራውንድ ከፖርቱጋሉ ክለብ ፖርቶ ጋር የተጫወተው ኖቲንጋም ፎረስት ከአስር ጨዋታዎች በኋላ አሸንፏል። ኖቲንጋም ሁለት ለዜሮ ባሸነፈበት ጨዋታ ሞርጋን ጊብስ ኋይትና ኢጎር ጄሱስ በፍጹም ቅጣት ምት ኳስና መረብን አገናኝተዋል። ወደ ኔዘርላንድ ተጉዞ ከጎሄድ ኤግልስ የተጫወተው አስቶን ቪላ ሁለት ለአንድ ነው የተረታው። አስቶን ቪላ በኢቫን ጉሳንድ ግብስ ይመራቢቆ ቢቆይም ሴራ ኤንዴቪል ለጎ ሄግልስ ባስቆጠራቸው ሁለት ግቦች ተሸንፏል። ወደ ሮም ስታዲዮ ኦሎምፒክ አቅንቶ ከሮማ ጋር የተጫወተው ቪክቶሪያ ፕላዘን ሁለት ለአንድ ማሸነፉን ተከትሎ በዩሮፓ ሊግ ሁለተኛ ተከታታይ ድሉን አስመዝግቧል። በሜዳ የተጫወተው ሊዮን በባዜል ሁለት ለዜሮ ሲሸነፍ፣ ሰባት ግቦች በተቆጠሩበት ጨዋታ ደግሞ ፖክ ሊልን አራት ለሶስት አሸንፏል። ፌነርቫቼ፣ ሴልታ ቪጎ፣ ሴልቲክ፣ ፌኖርድ፣ ብራጋ፣ ቦሎኛ፣ ፌነርቫሮስ ና ብርሃን ጨምሮ ሚችላንድ እንደውም ያንግ ቦይስ ሌሎች ያሸነፉ ክለቦች ናቸው። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚሁ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን። ከዜናዎቹ ጋር ተመስገን አለባቸው ነበርኩ።